ሰላም ጠና ውስጥ ልን ውድ አድማጮ ተመልካቾቻችን እንደምን አላችሁ? አድማጮች በመላው የአማራ ክልል ከተማዎች በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ ከምንጊዜውም በላይ ተባብሰው መቀጠሉ ሲገለጽ ወደ ስቱዲዮ በገባንበት በዚህ ሰዓትም የፋኖ ኃይሎች ወደ ተለያዩ ትልልቅ ከተሞች መግባታቸው ሲገለጽ ብልጽግና የሚተማመንባቸው ሁለት ከፍተኛ አዋጊዎቹ እንዲሁ በፋኖ ኃይሎች በተፈጸመ ጥቃት ስለመገደላቸው ከአካባቢው ምንጮች ገልጸውልናል። እንደዚሁ ደግሞ የብልጽግና ሹማምንት የሆኑት እነ አብይ አህመድ የፋኖ ኃይሎች ከአቅማችን በላይ ሆነዋል፣ ጽንፈኛው ቡድን ከኢትዮጵያ ጥንት ጠላቶች ጋር በመሰለፍም ኢትዮጵያን ሊበትኗት ነው፣ ስልጣናችንን ሊቀሙን ነው ሲሉ ከፍተኛ ስጋት ውስጥና አጣብቅኝ ውስጥ መግባታቸው እየተገለጸ በሚገኝበት በዚህ ሰዓትም ከዚህ ቀደም ወደ አደባባይ ብቅ በማለት የፋኖን ኃይሎች ብሎም ደግሞ የአማራን ሕዝብም በአደባባይ በመዝለፍ የሚታወቁት አቶ ሽመልስ አብዲሳን በተመለከተም ሊደመጥ የሚገባው ወሳኝ ሰበር ዜናን ይዘንላችሁ መጥተናል። በዕለቱ የብልጽግና ሹማምንት እነ አብይ አህመድና እነ ዲያቆን ዳንኤል ክብረት የፋኖን ኃይሎችም በሶስት ቀን ውስጥ ትጥቅና ቀበቶ እናስፈታለን በሚል የገቡበት ጦርነትም ከፍተኛ አጣብቅኝ ውስጥ እንደከተታቸው የተገለጸ ሲሆንም፣ አሁን ላይ መከላከያ ሰራዊቱ የአማራን ክልል ከተሞች ለቆ የማያወጣ ከሆነ ኢትዮጵያ ከፍተኛ አደጋ ተደቅኖባታል ሲሉም ተደምጠዋል። የፋኖን ክንድ የፋኖን መተመቋቋም የተሳናቸው የብልጽግናው ሹማምንት መበሸዋ ንጹሐን ዜጎችን ስለመጨፍጨፋቸው ሲሰማ ውድ አድማጮቻችን እንዲሁ ደግሞ አመሻሹን የፋኖን ኃይሎች የአንድነት ጉዞ የአንድነት ጉዳይ ተከትሎ አስደሳች ዜናን እየሰማን እንገኛለን። እነታጋይ እስክንድር ነጋና በጎጃም የሚገኘው አርበኛ ዘመነ ካሴ የፋኖን ኃይሎች የአንድነት ጉዳይ ተከትሎ ጥብቅ ውሳኔዎችን ስለማሳለፋቸው የተገለጸ ሲሆንም ውድ አድማጮች ከኛ ጋር ስትቆዩ እነዚህንና ሊደመጡ የሚገባ ወሳኝ ሰበር ዜናዎችንም የምናስደምጣቸውም ነው የሚሆነው። በቅድሚያ ወደ ያዝንላችሁ መረጃዎች እንለፍና ከዚህ ቀደም በኢህአዴግ ውስጥ ብሎም ደግሞ በብልጽግና ውስጥ ሲያገለግሉ የቆዩ የአማራ ተወላጅ ፖለቲከኞችና እንደዚሁም ደግሞ የአማራ ተወላጅ አክቲቪስቶችም ከኢትዮጵያ ውጭ የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ እንደሚገኙም የተገለጸ ሲሆንም በተለይም ደግሞ የብልጽግና ሹማምንትን ከስልጣን ለማስወገድ ከዓለም አቀፍ መንግስታት ጋርና ስለ ኢትዮጵያ ከሚመለከታቸው ዓለም አቀፍ መንግስታት ጋር ብሎም ደግሞ ከዲፕሎማቶች ጋር ጥብቅ ውይይቶችን እያካሄዱ እንደሚገኙ ተገለጸ። ፈጽሞ አንድ ይሆናሉ ተብሎ የማይጠበቁት እና አክቲቪስት ጀዋር መሐመድና እነ አቶ ገዱ በሀገር አሜሪካንም እነ አብይ አህመድን ከስልጣን ለማስወገድ ጥብቅ ውይይቶችን እያካሄዱ እንደሚገኙም የተገለጸ ሲሆንም፣ አወዛጋቢው የአሜሪካን ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ጉዳይ የያዙት አቋምም የአራት ኪሎ ቤተ መንግስት ሹማምንትን ከፍተኛ ድንጋጤ ውስጥና አጣብቅኝ ውስጥ እንደከተተም እየተገለጸ ነው የሚገኘው። በተለይም ደግሞ በአማራ ክልል ከተሞችና ብሎም ደግሞ በኦሮሚያ ክልል ከተሞች ውስጥ እየተፈጸሙ የሚገኙ ግፍና በደል ግድያዎች፣ እንዲሁም የንጹሐን ዜጎች እገታና የንጹሐን ዜጎችን ግድያ ተከትሎ አወዛጋቢው የአሜሪካን ፕሬዚዳንት ዶናልድ ትራምፕም ይህ ጉዳይ በከፍተኛ ሁኔታ እንዳሳሰባቸውም የተገለጸ ሲሆንም ይህንንም ተከትሎ ከኢትዮጵያ ውጭ በስደት የሚገኙት የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ የሚገኙት አቶ ገዱም በዲፕሎማሲው በኩል ትልልቅ ድሎችን እንዳስመዘገቡም እየተገለጸ ነው የሚገኘው። አቶ ገዱ የብልጽግና ሹማምንትን በሕዝብ ተወካዮች ምክር ቤት ፊት ለፊት በመቃወምም አሁን ላይ በስደት በሚገኙበት በሀገር አሜሪካንም የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ እንደሚገኙም የተገለጸ ሲሆንም አሁን ላይ ደግሞ የበልጽግና ሹማምንትን እና አብይ አህመድንም ከስልጣን ለማስወገድም ከኦሮሞ ተወላጅ ፖለቲከኞች ጋር አክቲቪስቶች ጋር እንዲሁ ደግሞ ከትግራይ ተወላጅ ፖለቲከኞች ጋርና አክቲቪስቶች ጋር ጥብቅ የተባሉ የአንድነት ውይይቶችን እያካሄዱ እንደሚገኙም ነው የተገለጸው። ከዚህ ቀደም የጠቅላይ ሚኒስትር አብይ አህመድ የልብ ወዳጅ ሆኑትም እነ አክቲቪስት ጀዋር መሐመድ፣ እነ አቶ ለማ መገርሳ፣ እነ ፕሮፌሰር ኢዝቄል ጋቢሳ እንዲሁ ደግሞ ከህወሀት ወይም ከትግራይ በኩልም እነ አቶ ስብሐት ነጋን የመሳሰሉ ፖለቲከኞችም ከነ አቶ ገዱ ጋና ከነ አቶ ልደቱ አያሌው ጋር ጥብቅ የተባሉ ውይይቶችን እያካሄዱ እንደሚገኘውም የተገለጸ ሲሆንም በዚህ ጥብቅ ውይይት ላይና ስብሰባዎች ላይም በኢትዮጵያ ጉዳይ የሚመለከታቸው ዓለም አቀፍ መንግስታትና እንዲሁ ደግሞ ዲፕሎማቶችም ስብሰባውን እየተካፈሉ ይገኛሉ። ምን የተባለው የብልጽግና ሹማምንትና አብይ አህመድ ኢትዮጵያን እያመሷት ይገኛሉ። እንዲሁ ኢትዮጵያን መምራት አልቻሉም በሚልም በአወዛጋቢው በዶናልድ ትራምፕ በኩልም የብልጽግና ሹማምንት ላይ አደገኛ እርምጃ ሊወስዱ እንደሚችሉ የሚያመላክቱ መረጃዎችም እየወጡ ነው የሚገኙትም። ውድ አድማጮች፣ በሌላ በኩል የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ እጃችን ላይ ያለውን እድል አሳልፈን አንሰጥም ሲሉ ተደመጡ። የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ አሁን ላይ እጃችን ላይ ያለውን ስልጣን የምናጣ ከሆነ ሕዝባችን ከዚህ ቀደም ታይቶ በማይታወቅ መልኩ ወደ ባርነት ይገባል ሲሉም ነው የተደመጡት። አቶ ሽመለስ አብዲሳ በአዳማ ኢሊሌ ሆቴል ከኦሮሚያ ክልል የብልጽግና ሹማምንት ጋር እንዲሁ ደግሞ ከኦሮሚያ ክልል ባለሀብቶች ጋር ባካሄዱት ስብሰባ ላይ እጃችን ላይ ያለውን እድል አሳልፈን ልንሰጥ አይገባም፣ ይህ እድል ከእጃችን ላይ የሚወጣ ከሆነ የኦሮሞ ህዝብም ዳግም ወደ ባርነት ይገባል ሲሉ የተደመጡ ሲሆንም ጽንፈኛው የፋኖ ቡድን ወደ ኦሮሚያ ክልል ከተሞች ዘልቆ በመግባት ጥቃት እየፈጸመብን ነው ሲሉም ወንጅለዋል። አቶ ሽመልስ አብዲሳም ለኦሮሞ ሕዝብ እንታገላለን ብለው የሚሉ ፖለቲከኞችና እንደዚሁ አክቲቪስቶችም አሁን ላይ ጽንፈኛውን ቡድን እየደገፉና እያስታጠቁ ይገኛሉ በማለት የገለጹት አቶ ሽመልስ አብዲሳም በተለይም ደግሞ የነ አክቲቪስት ጀዋር መሐመድ የነ ፕሮፌሰር ድስቄል ጋቢሳና የነ አቶ ለማ መገርሳ እንቅስቃሴ በከፍተኛ ሁኔታ ስጋት እንደሆነባቸው እንደሆነባቸውና ለአብይ አህመድ ስልጣንም በከፍተኛ ሁኔታ አደጋ መሆኑን አልሸሸጉም። አቶ ሽመልስ አብዲሳ በአዳማ ኢሊሌ ሆቴል ባካሄዱት በዚሁ ስብሰባ ላይ ሁላችንም በአንድነት የማንቆም ከሆነም ስልጣናችንን እናጣለን። ስልጣናችንን የምናጣ ከሆነ የኦሮሞ ሕዝብም ዳግም ወደ ባርነት ይገባል። ስለዚህ ሁላችንም በአንድነት እንቁም ሲሉም ነው የተደመጡትም። ይህንንም ተከትሎ የብልጽግና ሹማምንትና አብይ አህመድ ጽንፈኞችን አጠፋን፣ ደመሰስን በማለት ከዚህ ቀደም በተደጋጋሚ በመንግሥት የቴሌቪዥን ጣቢያዎች በኩል ፕሮፖጋንዳዎችን ቢነዙም ይህ እውነት እንዳልሆነና ሊሳካ አለመቻሉንም የሚያመላክቱ መረጃዎች በይፋ እየወጡ ይገኛሉ። ውድ አድማጮች ስለምትከታተሉን፣ ስለምታደምጡን ከልብ አመሰግናለን። በቀጣይ ቪዲዮቻችንም እስከምንገናኝም ሰላም ጤና በያላችሁበት ይብዛልን እያልን ከወዲሁ ልንሰናበታችሁ ወደድንም። ሰላም ሆኖ